ምድሪቱ በአንበጣ ተወረረች። እርሻው ደረቀ። ሕይወት ተበላሸች። ታዲያ መፍትሄው ምንድን ነው? የጥፋት ቀን መጣ ወይስ የጨለማ? ነቢዩ ኢዮኤል ከመጋረጃ ጀርባ ተሰውሮ ከዘመናት በፊት የተነገረውን ትንቢት ይዞ መጣ። በመጽሐፍ ቅዱስ ውስጥ ካሉ አጭር ግን እጅግ ኃይለኛ መልእክት ካላቸው ነቢያት አንዱን እናያለን። ስሙ ኢዮኤል ነው። ኢዮኤል ማለት እግዚአብሔር አምላክ ነው ማለት ነው። ይህ ነቢይ በዘመኑ በይሁዳ ምድር ላይ ስለደረሰው ከባድ አንበጣ ወረራና ድርቅ ተነስቶ የእግዚአብሔርን ታላቅነትና እጅግ የሚያስፈራ ቀን ስለሚመጣው ማስጠንቀቂያ ሰጠ። ይህ ነቢይ ሰዎች ከልባቸው ንስሐ እንዲገቡ ጠራ። ልብሳቸውን ሳይሆን ልባቸውን እንዲቀዱ አሳሰበ። የኢዮኤል ታሪክ ጥፋት ሲመጣ መፍራት ብቻ ሳይሆን ወደ አምላካችን ተመልሰን ምህረትና በረከት ማግኘት እንደምንችል የሚያስተምር ነው። የጥንቱን የእግዚአብሔር ስራ ከዘመናት በኋላ ደግሞ የመንፈስ ቅዱስ ኃይል መውረድን የተነበየ ድንቅ ሰው ነበር። ዛሬ ስለዚህ ታላቅ ሰው ይዘነላችኋል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ኢዮኤል ማለት እግዚአብሔር አምላክ ነው ማለት ነው። አንድም ህሩ እግዚአብሔር ህሬ እግዚአብሔር ማለት ነው። አባቱ ባቱኤል እናቱ መርሱላ ይባላሉ። ትውልዱ ከነገደ ሮቤል ሲሆን ሀገሩ ኢየሩሳሌም ቁጥሩ ከአስራ ሁለቱ ደቂቀ ነቢያት ነው። በትንቢቱም ስለ ክርስቶስ ሕማማት፣ ስለ መንፈስ ቅዱስ መውረድ፣ ስለ ክርስቶስ ሰው መሆን ተናግሯል። ስለ ነገረ ምጻቱም ሲናገር ያን ጊዜ ማር ከተራሮች ይንጠፈጠፋል፣ ከኮረብታዎችም ማር ይፈሳል። ስለ ስቅለቱም ሲናገር ፀሐይና ጨረቃ ይጨልማሉ፣ የከዋክብትም ብርሃናቸው ይጠፋል እያለ ተናግሯል። ከዚህ በኋላ ትንቢተ ኢዮኤል ተብሎ የሚጠራውን ባለ ሶስት ምዕራፍ የትንቢት መጽሐፍ ጽፏል። ትንቢቱም እንዲህ ይላል። ነቢዩ ኢዮኤል የይሁዳን ከተማ የሚወራት አስፈሪውን የአንበጣ መንጋ ድምፅ ቢሰማም ምንም እንኳ የአንበጣው መንጋ ሰማዩን ቢከድ ነው ፀሐይቱ ስጨልም ሁሉም ጭጋጉኖ ቢመለከትም ምንም እንኳ ዛፍ ሁሉ ደርቆ ምድሪቱ ምድረበዳ ስትሆን ቢያይም ከዚያ ጀርባ የነበረውን የእግዚአብሔርን ጣሚያይ ነበር የእግዚአብሔር እጅን ሁሉ እንዳደረገና ሕዝቡን ለመቆንጠጥ ጥበብ ሰማያዊ መሆኑን ያስተውል ነበር። ነቢዩ ኢዮኤል ሕዝቡ የአንበጦቹን ቋንቋ አላዳምጥ ሲል፣ የድርቁን ተግሳጽ አልሰማ ሲል በምርኮ እንደሚሄድ ቢመለከትም ይህ የእግዚአብሔር ፈቃድ እንደነበር በትንቢት አጉሊ መነጽር አይቷል። ደግሞም የጨለማና የጭጋግ ቀን የእግዚአብሔር ቀን እያለ የጠራውም የሕዝቡ የምርኮ ቀን ናት። ምንም እንዲህ ቢሆንም ግን እግዚአብሔር ሕዝቡን ያለ አንዳች ተስፋ እንዳልተዋቸው ጨምሮ ተናግሯል። መንፈሱን በስጋ ለባሽ ሁሉ ላይ እንደሚያፈስና የሰው ልጆች በሙሉ ለታላቂቱ የጌታ ቀን እንደሚያዘጋጃቸው አብሮ ተናግሯል እንጂ። በዚህም እግዚአብሔር ራሱ እንደሚሆናቸውና ለክፎቹ የጨለማ ቀን እንደሚሆንባቸው፣ ለመልካሞች ግን የብርሃን ቀን እንደሚሆንላቸው ተናገረ። መጽሐፉ በአጠቃላይ እግዚአብሔር በሰው ልጆች ላይ ያለውን እቅድ የሚያስረዳ ነው። እግዚአብሔር ህዝቡን በተለያየ ቋንቋ በአንበጦቹ፣ በድርቁ፣ በምርኮው ሲያናግራቸው አንዳች ነገር ከሱ አልሰወረባቸውም የክብር ተካፋይ የሆኑ ዘንድ መንፈስ ቅዱስን እንኳን ከመስጠት አልከለከላቸውም። ይህ መጽሐፍ መንፈስ ቅዱስ በስጋ ለባሽ ሁሉ ላይ እንደሚፈስ የሚያስረዳ መጽሐፍ ነው። ሌሎች ነቢያት ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በድንግልና ተጸንሶ በድንግልና ተወልዶ የዓለምን ኃጢአት እንደሚያስወግድ ሲናገሩ ትንቢተ ኢዮኤል ግን ስለ ዓለም ኃጢአት ስለ ጽድቅም ስለ ፍርድም ዓለምን ስለሚወቅ ስለ መንፈስ ቅዱስ አብዝቶ የሚናገር መጽሐፍ ነው። ነቢዩ ኢዮኤል አብዝቶ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ የዋጃትን ቤተ ክርስቲያን በጽድቅና በቅድስና እንድንቀጥል ስለሚያደርገው አጽናኝ መንፈስ ቅዱስ ነው። አብዝቶ የተናገረው በረሃ የሆነውን የሰውን ልቦና ምድረገነት ወደ መሆን ስለሚመልሰው መንፈስ ቅዱስ ነው። ነቢዩ የአንበጣ መንጋ ዘሩን፣ ዛፉን፣ ቅጠሉን ጨርሶ እርሻውም ሁሉ ደርቆ ምድረ በዳ እንደሆነ መናገሩ ኃጢአት የተባለ አንበጣ የእግዚአብሔርን እርሻ ወይን፣ በለስ፣ ሮማን፣ ተምር፣ እንኮይ የምድር ዛፍ የተባለውን የሰው ልጅ ክብሩን እንዳሳጣ ሲናገር ነው። የኃጢአት እሳት እርሻ የተባለውን ሰው እንደበላ ወይም እንዳቃጠለ አስቀድሞ መናገሩ ይህ እርሻ ደግሞ ወደ ገነት የሚመልስ ሌላ እሳት፣ ይኸውም መንፈስ ቅዱስ እንደሚያስፈልግ ይናገር ነበር። ሊቃውንት እንደሚናገሩት ምንም እንኳ ነቢዩ ኢዮኤል ደጋግመው የጌታ ቀን የእግዚአብሔር ቀን እያለ ቢናገርም ይህን መቼ እንደተናገረው በእሱ ዘመን የነበሩ ነገስታትም እነማን እንደሆኑ አለመጥቀሱ መጽሐፉ ለትውልድ ሁሉ መጽሐፉን የሚያመለክት ነው። በሌላ አገላለጽ የጌታ ቀን ብለን የምናውቃት የምጽአት ቀን መቼ እንደሆነች የሰው ልጅ በሙሉ እንዳያውቃትና ይልቁንም ዘወትር ዝግጁ ሆኖ እንዲኖር ከመሻት አንጻር ነው ይላሉ። እያንዳንዱ የእግዚአብሔር ነቢይ ሕዝቡ ከኃጢአት እንዲመለስ ለማድረግ እግዚአብሔር በሕዝቡ ላይ ሊያመጣ ያሰበውን ቁጣ ቢናገሩም፣ በአጠቃላይ ግን የመሲሁን የመዳን ስራ የዳዊት ልጅ መንፈሳዊ ንጉስ ሀገራቱን ሁሉ ወደ አባቱ እቅፍ የሚያመጣውን መሲህ በተዋህዶ ከብሮ እንደሚመጣ በመናገር ነው። ሕዝቡ ከሚደርስባቸው ጊዜያዊ ችግር ተሻግረው ይህን የመሲሁ ዘመን እንዲመለከቱ ያደረጉበት መንገድ ግን የተለያየ ነው። ቅዱሳን አባቶቻችን ኢሳይያስ፣ አሞጽ እና ሚክያስ ንስሐ ላይ ትኩረት ያደርጋሉ። ሌሎች ቅዱሳን እዝራና ነህምያን የእግዚአብሔርን ቤተ መቅደስና የኢየሩሳሌምን አጥር በማነጽ እንዲመለሱ ያደርጋሉ። ቅዱስ ሕዝቅኤል እና ኤርምያስ ደግሞ አፋዊ በሆነ መንገድ ሳይሆን ልባቸውን ለውጠው ወደ እግዚአብሔር መምጣት እንዳለባቸው ይናገራሉ። ነቢዩ ኢዮኤል ግን አፋዊውን የኢየሩሳሌም ቅጥር፣ የቤተ መቅደሱን መታነጽ፣ የካህናቱን አኳን ቢመለከትም ስለ ውስጣዊቷ ኢየሩሳሌም፣ ስለ ሚስጥራዊ ቤተ መቅደስ፣ ስለ ልቦናም ጨምሮ ይናገራል። ነቢዩ የእግዚአብሔር ሕዝብ ግላዊ በሆነ እይታ እንዲመለከት አይጋብዝም። የቤተ ክርስቲያን ሕዋስ እንደመሆኑ እኛ በሚል መንፈስ ይናገራል እንጂ፣ በደሉን የሰሩት በአንድ ላይ እንደመሆናቸው መመለስ ያለባቸው በአንድ ላይ መሆን እንዳለበት ይናገራል። አንዱ አንዱን እንዲረዳ ያበረታታል። ነቢዩ ኢዮኤል የኦሪት ነቢይ እየተባለ ይጠራል። ይኸውም ከአምስቱ የሙሴ መጽሐፍት 25 ጊዜ ጠቅሶ ስለሚናገር ነው። ዳግመኛም ስለ መንፈስ ቅዱስ አብዝቶ ስለተናገረ የጴንጤቆስጤ ነቢይ ይባላል። መጽሐፉን እንደሚከተለው መክፈል እንችላለን። የአንበጣ መንጋ ሀገሪቱን እንደወረረ፣ ጠላት መጥቶ እንደሚወራቸው፣ ርደተ መንፈስ ቅዱስ፣ ታላቂቱ የእግዚአብሔር ቀን እያለ ተናግሯል። ቸርና ቅዱስ እግዚአብሔር ሆይ ነቢዩ ኢዮኤል እንደተናገረ ኃጢአት፣ እንደ አንበጣ መንጋ ሁላችንን ወረረን። የመንፈስ ፍሬ እንዳናፈራ የኃጢአት ኩብኩባ ልባችንን በላው። ገነት ልቦናችን ምድረ በዳ አደረገው። የኃጢአት መንጋ መቅደስህን ልቦናችን አቆሸሸው። ደስታ ከኛ ዘንድ ራቀ። የንጉሥ ልጆች ብንሆንም በገዛ ፈቃዳችን ግብሩ ለዲያብሎስ አመቱ ለዲያብሎስ ተብለን ወደ ባርነት ሄድን። መዓዛ መለኮትህ ከእኛ ዘንድ ራቀ። በረከትህን አርቀን ፍርድን በላያችን ላይ ጨመርን። አንተም ከገነት እንድንወጣ አደረግከን። ቅዱስና ሩሩህ አባት ወይ፣ ከገነት እንድንወጣ ማድረግህ ግን የፍቅር መገለጫ ነበር። ከገነት ስታወጣን እድፋችንን አስወገድክ፣ ዳግም ወደ ጥንተ ተፈጥሯችን ለመመለስ ነበርና ከፍቅር የተነሳ ወጣን። ወዮ ከቁጣህ ጋር አብሮ የሚታየው ፍቅርህ እንደምን ይርቃል! እንደምን ይመጥቃል! ከቁንጥጫ ጀርባ ያለው የፍቅር እጅን ያየ ሰው ንዑድ ክቡር ነው። ቅዱስ አባት ወይ፣ ስንወጣ እንደወጡ ይቅሩ አላልከንም እንደ ቃልህ ፈለግከን እንጂ እንደ ፍቅርህ በትከሻ ተሸከምከን እንጂ ፍርዳችንን ተሸከምክ። ዳግምም ልጆች አደረግከን እንጂ በቆሰለው ማንነታችን በመረቀዘው ልባችን ላይ ዘይትን አፈሰስክልን። ቅድስናችን አንተው ራስህ ሆንከን። ይኸውም ሳያመቃ ቅድስናችንን እንዳናቆሽሽ መንጽ መንፈስ ቅዱስ ላክልን። በረሃው ልቦናችንን ገነት ወደ መሆን መለስክልን። እኛ ግን የተደረገልን ረስተን የኃጢአት አንበጣ የኃጢአት ኩብኩባና የኃጢአት ደጎቢያ እየጠራን እንገኛለን። ቅዱስ አባት ሆይ አንተ ግን አትተወን፣ ቅዱስ መንፈስን አትውሰድብን፣ ከምርኮ መልሰን። ደካሞች ነን እናርዳን። መሻት እንጂ ብርታቱ የለንም እናደግፈን። ለታላቂቱ ቀን የተዘጋጀን አድርገን። አሜን። ዋቢ ድርሳናት፦ የትንቢተ ኢዮኤል አንድምታና የመጽሐፍ ቅዱስ መዝገበ ቃላትን ተጠቅመናል።